እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ አመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 48 ላይ አለያም በ0998 948 ላይ ይደውሉ። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የስራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 ይህ አዋዜ ግልብጥ ዓለም ነው። ደቡብ ኮሪያ ውስጥ ማጣትና ግርጣት የተባሉትን የምድር ችግሮች ድባቅ መተው ሺህ ኪሎ ሜትር አርቀው የቀበሩ ሶስት ቢሊዮነሮች አንድ ሬስቶራንት ጎራ ብለው የበላተኛውን ሁሉ ከፋፍለው መውጣታቸው ተሰማ። ዐይናቸውን የመነጸሩ ጀሙሉና ጀጉር ቲሸርት ለብሰው ቀለል ብለው የሚታዩ ሦስቱ መኳንንቶች ጄንሰን ሁዋንግ ጁይ ዋይሊና ኢዩሰን ቹኒ ኪንጋ ይባላሉ። ዕድሜያቸው በ55 ና በ62 መካከል የሆኑት ሦስቱ መኳንንቶች የጋራ ድምር ሀብታቸው 195 ቢሊዮን ዶላር የሆኑ ዲታ የሞጃ ሞጃ ዓለም ዘጠኝ የሆኑ ባለጠጋዎች ናቸው። ዶሮ ቤቱ የዶሮ ብልቱ ሁሉ መላላጫው ሳይቀር በቅመም ትከሽኖና ትጠብሶም በተናጠልና በሙሉ መልኩ የሚቀርብበት ቀዝቀዝ ባለ ድራፍት ቢራ በጃምቦ የሚወራረድበት ነበረ። ሲኦልን የጎበኛ እዛ ቤት አይቀርም ተብሎ ይታመናል። ወደ ኢትዮጵያኛ ስናመጣው ሰለስቱ ቢልየነሮች የፊጋው ጨርጨር ሥጋ ቤት ቅዳሜ ከሰዓት ዘዋሉ እንደማለት ነው። ያንቲ ያለ እነሱን እያየ ሥጋ በኪሎ የሚያስቆርጥ ወይም በችርቻ ነው የሚበላ ወይም ራሱን ኩንስፓኛ በትከሽኖ የሚገድብ ካለ ስሞኝ ነው። ሽንጥ ተወርች ሳይቆራረጥ ላበላል ብቻ እንዲመች ተመትሮም በየጠረጴዛው ጮማው ወደ ቢጫ ያደላ አንዳንድ ሰንጋ ለአራት አራት ሰዎች መዘርጋት አለበት። ውስኪ ለዕለቱ በእጅ መታጠቢያነት ብቻ እንዲያገለግል ተደርጎም ሀያ በርሜል የቤተ መንግሥት ጠጅ ከያለበት ታድኖ በደንበጃን እየተሞላ በነፍስ ወከፍ ይታድላል። ምን ያደርጋል ሦስቱ መኳንንቶች እኒ ያደረጉት የሥጋ በሎቹ ጦቢያ አዲስ አበባ ውስጥ ሳይሆን ዶሮ ገማጮች ደቡብ ኮሪያ መዲና ሲውል ነበረ። አይነዶ ሰው ያለ ቦታው እንዲሉ እኒህ የቴክኖሎጂ ራሶችና በአሜሪካው ራስ ብሩ ኤለን መስቃይን ገና ታዳጊ ሀብታሞች ዘው ያሉበት ዶሮ ቤት ክካምቢ ቺክን ይባላል። አዋዜ ለጦቢያ ኢንቨስተሮች አረ አንድ የዶሮ ቄራ እንኳ አቋቁሙና ዶሮ በየዕለቱ እንደ ልባችን እንብላ ቢልም ሰሚ አላገኘም። ቢልየነሮቹ ደቡብ ኮሪያ የተገናኙት ዛሬ በተጀመረው የኤዥያ ፓሲፊክ ትብብር የመሪዎች ጉባኤ ላይ ለመሳተፍ ነበረ። ከጓደኞቼ ጋር ሆኜ የዶሮ ጥብስ መብላትና ቢራ መቸለስ አፈቅራለሁ አለ ቹንግ። ለዚህ ደግሞ ከካምቡ ትክክለኛ ስፍራ ነው፣ አይደለም እንዴ ብሏል። በዛ ሰዓት ሁኔታውን በቀጥታ እያስተላልፉ ለነበሩ ክካምቢ መላ ደቡብ ኮሪያን የሚያካልል የዶሮ ሰንሰለት ሬስቶራንት ስም መሆን ብቻ ሳይሆን ባራዳ ቋንቋ ባልንጀራዬ ማለትም ነው። ቢሊየነሮቹ ያበዱ በአይብ የተጠበሱ ድቡልቡልና ዘንግ ጥብሶችን አጥንቱ ይወጣላቸውና እንዲያው የሚገመጡ የዶሮ ሥጋ ብልቶችንና ሌሎች ጥብሶችን ስፕሪት ሶጂ ከተባለ የሀገሬው ምርጥ ሩዝ ጋር እያደረጉ ደና አድርገው ተመገቡ ይላል ዜናው። ማወራረጃው ዕውቁ የኮሪያ ቢራ ቴራ ነበር ብሏል። የሦስቱ ምድራዊ የምቾትና የተድላ ጻድቃንና ችግር ርሙ ዓለምተኞች ብዙሃኑ የማይታጡበት የዶሮዋ ሩስቶ ጀማ ውስጥ ተቀላቅሎ መብላት ድንቅና አስገራሚ ስለነበረም የዙሪያ ገባው በተለይ ጋዜጠኞች በፍጥነት በካሜራቸው እየቀረጹ እንደወረደ ያሳዩና ይተርኩት እንደነበር ተዘግቧል። በጋራ ድምር የ195 ቢሊዮን ዶላር፣ በኢትዮጵያ ገንዘብ ደግሞ ቢያንስ 31 ትሪሊዮን ብር ማለት ነው። አዲስ አበቤን በሙሉ የኮንዶሚኒየም ቤት ሊያስገኘው የሚችል ነው። እኒህ ጌቶች ዋንግ ሊና ቹንግ በመጨረሻ እንደሚጠበቀውና እንደተጠበቀው ለጀማው የአማራችሁን ዶሮና የአይብ ጥብስ ንክት አድርጋችሁ ብሎ ቴራ ቢራም እንደ ፏፏቴ ይፍሰስ ሲሉ ትሑት ግብዣ አስታወቁ። ሂሳብ ከፍለው እስኪወጡ ድረስ በቤቱ የነበሩና አዲስ የሚገቡት ሁሉ በነፃ ይበሉ ዘንድ መልካም ፈቃዳቸው ሆነ ዜናው እንክታርገው መብላታቸውንና ጭልጥ አድርገው መጠጣታቸውን ቢገልጽም ስንቶቹ የአስተናጋጆቹን እጅ እንቅ አድርገው ይዘው ለዘመድ አዝማዶቻቸው በአስቸኳይ የሚወሰድ ሺምንተሺ ቴካዌይ እንዳዘዙ ፍንጭ አልሰጠም። ከዛ በኋላም ዕጦት እግር ከወርች በታሰረበትና ጸጋ በፈሰሰበት አፍታ ውስጥ የምግብ እርካታና ጥም ቆራጭ ቀዝቃዛ ቢራ ወዝ። ፊታቸውን ያረጠበው ደስተኛ ተመጋቢዎች የቤቱን ከፋይ የሆነ ሰው ብቻ የሚደውለውን ጎልደን ቤል ወርቃማ ደወል ሁዋንግ ሲደውል ቤቱን በጭብጨባ አቀለጡት። ይሁንና የመጀመሪያው ቢል የተከፈለው መጀመሪያ በደወለው ቹንግ ሳይሆን በሳምሰንጉ ሲኢኦ ሊ ነበረ። ሚስተር ቹንግ ሁለተኛ ዙር ግብዣ አዘው እሱን ለጀማው ከፍለዋል። መኳንንቶቹ ለአስተናጋጆቹ ለሼፎቹና ምናልባትም ለዶሮ ቤቱ ባለቤት ምን ያህል ጉርሻ ትተው እንደወጡ አልተዘገበም። የማይክሮሶፍቱ ሲኦ ቢል ጌትስ እዚህ ወደ ጦቢያ መዲና አዲስ አበባ እግራቸው እስኪቀጥን የተመላለሱ ቢሆንም ጀማው ወደሚገኝበት ሥጋ ቤት ወይም የደራ ገበያ መሃል ተገኝተው የበላችሁት ወይም የሸመታችሁት ሁሉ በእኔ ይሁንብኝ አላሉም። ናይጀሪያዊ ቁጥር አንድ ጥቁር ቢሊዮነር ዳንጎቴም ቢሆኑ እንደዚሁም በቅርቡ ከጄዳ ሳዑዲ አረቢያ ወደ አገሬ አዲስ አበባ እመጣለሁ ሲሉ ያበሰሩት ሼክ መሐመድ አላሙዲን ደጋግመው እንዳደረጉት ቢሰማም እንዲህ በጀማው ፌስቡኮች ላይቭ በተሰራጨና ተደናብረው በደረሱ ጋዜጠኞች በየኤፍኤም ጣቢያዎቹ የተላለፈ ግብር አልጣሉም። የመጡ ጊዜ አንድ ቅዳሜ ፊጋ ጨርጨር ስጋ ቤት ያገናኘን ይሆን። በነገራችን ላይ ለጨርጨር ስጋ ቤት ማስታወቂያ እየሠራን አይደለም። በመጠኑ ላጣራ እንደ ቻልኩት በአሁኑ ጊዜ በአዲስ አበባ ገበያውን በበላይነት የያዘው እሱ መሆኑን ከብዙ ስጋ በሎች ስላረጋገጥኩ ነው። ኢሳያስ መልካም ዜና ነው አይደል? ዓለም እንደው ዶሮዎቹን እኮ በቃ እየበላሁ ነበር እኔም ራሴ አንተ ያስቀመጥክበት መንገድ እጅግ በጣም ነው የሚገርመው አለም። በኮሪያ ውስጥ በዚህ መጠን መጋረዝ ይቻላል፣ የገንዘብ ፍሰቱን በዚህ መጠን ማንቀሳቀስ ይቻላል ማለት ነው። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የስራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 ባይሴ ቱታ ምን የሚገድባል? እነዚህ ለስብሰባ የተገናኙ ናቸው። የዛም ሀገር ሰው ናቸው የተወሰኑት። እና እድሜ ስታያቸው የመጀመሪያውን አንዱን እድሜውን እኔ ባይገርም አርባ ውስጥ ነበር የገመትኩት፣ ሃምሳ ስድስት ዓመቱ ነው። እስከ ቅድም ባልኩ እድሜ ክልል እስከ ስልሳ ሁለት ውስጥ የሚገኙ ናቸው። ቲሸርት ነው የለበሱት። ይገርማል። እጃቸው ላይ ሆነ ወይ አምባር ወይ አንገታቸው ላይ ሰንሰለት የለም። ጀስት ቀለል ያሉ ሌጣ ሰዎች ናቸውና፣ እነዚህ ሰዎች በጋራ 195 ቢሊዮን ዶላር ያላቸው ናቸው ይላል። ኢሳያስ በእውነት ነው የምነግረን፣ እንዲህ አይነት ዜና በገጠመኝ ቁጥር ዋጋ የበቀለ ነው ትዚህ የሚለኝና እንዲሁ የሆነ ፊታችን ብርት ብሎ ወይም የሆነ ሙድ ውስጥ ገብተን ካየን እና ሳንቲም አግኝተዋል ብሎ ካሰበ ያለው ማማሩ ያጣ መልክ የለው ይላል። እና ስሬሊ ኢንተረስቲንግ ማን ትልቅ ኢንተረስቲንግ አጋጣሚ ነው። እና በአጋጣሚ ደግሞ እዚህ ጦቢያ ላይ ብዙ የተመላለሱ ቢሊዮነር ቢልጌትስ ናቸው። እና ብዙ ጊዜ ክሸራተን ከመሳሰለው አይወጡም፣ ብዙ አይቆዩም። እንዲህ አይነት ቦታ ላይ አንዳንዴ ቢከሰቱ ደስ ይላል። ይህን ስል ከጨዋታነቱ ባሻገርም ሌላ ጀማው የሚገኝበት ቦታ ላይ ጎራ ሊሉ ይችላሉ። አጋጣሚው ደስ ይላል እና ይህን እንግዲህ በብዛት ያደረጉት ሼክ መሐመድ አላሙዲን በተለያየ መንገድ እንሰማለን። እንዲባል በቀን ብርሃን ራሳቸውም ተመጋቢ ሆነው እንዲህ አይነት አጋጣሚ አልተፈጠረም። ስለዚህ ቅዳሜ ቅዳሜ በአጠፋ ሀሳብ እሰጣለሁ። በተለይ እንግዲህ አንተ እንዳስቀመጥከው ጨርጨር አካባቢ ማለት ነው። አዎ፣ በተለይ እኔ እንግዲህ በእኔ ጊዜ የነበሩ ታዋቂ ስጋ ቤቶች አሁን እውነቱን ለመናገር ከሊስት ወጥተዋል። ለምሳሌ ወደ ፒያሳ ከመጣ ወይ በእኛ እንግዲህ ጋሽ በቄ ነው የምንላቸው በቄ ስጋ ቤት ነው፣ ዶሮ ማለቂያ ጋ። ከዛ በተረፈ በብዛት በከተማው ውስጥ እውቁ ጊርጊሮ ጊርጊሮ ስጋ ቤት ነበረ። ጊርጊሮ አሁንም አለ። ነገር ግን እንዴት ነው እንዲህ ተገናኝተህ ስትነጋገር ብዙ ጊዜ ስሙ ተደጋግሞ የሚጠራው አሁን ጨርጨር ነው። እና እኔ ብዙ አልተገኘውም። በነገራችን ላይ አንዴ ነው የተገኘውትና ምናልባት ያቺ ስታይላቸው ጮማ አምጥተ አፍ ላይ የሚቆርጡታለች። እና እሷን አንዳንዴ ማህበራዊ ሚዲያ ላይ ይጭኗታል። እና ዝነኛ ያደረጋት ማናው ነው? አይደበብ ይመስለኛል እንዲህ አድርጎ ሲቆርጥለት ያለውን እኔ ራሴ ደጋግሚ አይቼዋለሁ። ሄደ ብላ ብላ ነው የሚያሰኘው። እኔ ይህን ድል አግንቼ እብያለሁኝ መቀረጹን ስላልወደድኩ ለማለት ነው እና በጣም በጣም ከፍተኛ የሕዝብ ትርምስ የሚታይበት ነው። ጨርጨር ወይል እንግዲህ በውድድር ተሳስተን ሊሆን ይችላል። ከጨርጨር እኛን በልጥሞ የሚሉ ሊኖሩ ይችላሉ። ይቅርታዬን አቀርባለሁ። ያየው ቀን መሰክራለሁ። ያየው ቀን ያው ዳተኛ ነኝ። የድሮ ጉብዝና የለም። የስኳሩ፣ የደም ግፊቱ ብቻ ሳይሆን አንዱ አንዱ ትልቁ እንዲህ ዓይነት ስጋ ቤቶች እንዳትበላ የሚያደርገው የሰው ዓይን ነው። ኢስራኤል የሚገርም ነው። ኢሳያስ ጥሬ ስጋ እንደዚህ እንዳይመስል ብዙ ጊዜ አንተ ዱባይ ሄድ አላደል ወደ አዲስ አበባ ልብህ ነው። ወል ዱባይ ከሄድክ የዱባይ ዱከም ሬስቶራንት አለልካ በጥሬ ስጋ ማይ ጉርነስ ያ የሚገርም ነው። ጥሬ ስጋ መብላት የምትክልበት ሬስቶራንት ዱባይ አለ። ወራዝ አሁን እስራኤል ስትሆን የማይታሰብ ነው ነው የማይታሰብ ነው። ጥሬ ስጋ አይበላም በሀገሪቱ። ሁለተኛ በሌላም ሀገር፣ በአውሮፓም በኤዥያም አውቃለሁ፣ በአሜሪካ እንዳለ፣ አሜሪካ ጥሬ ስጋ እንዳለ አውቃለሁ። ነገር ግን ምን ቢሆን ይሄ እንደዚህ የሀገራችንን ሳር በልቶ እንደሚያድገው ከብት አይጣፍጥም። እና ድባቡም አይመጣም ነው የሚሉኝ ብዙዎቹ። ከዛ የመጡ አሜሪካዊ በሬ ነው ገብተሃል? እዚህ ግን ሲሆን፣ አሁን ሲሪየስ ነው የምናገረው በነገራችን ላይ የኢትዮጵያን ባህላችን ነው ቤዚካሊ ጥሬ ስጋ ሀገራችንን ሀገሬን ሀገሬን ከሚያሰኙ እና በተለይ ስደተኛውን ሕዝባችንን ከሚያባቡ፣ ከሚያስለቅሱ በርካታ የህይወት ልምዶች ውስጥ አንዱ ነው እና ሬሊ ገር የሚያሰኝ ልምድ እኮ ነው ይሄ። እና ቀላል ግምት የሚሰጡ አይደለም። አይዶ ነው አልተጠና ካልሆነ በስተቀረ በተለይ ቅዳሜ ብራ የዋለ ቀን ቅዳሜ በአዲስ አበባ ውስጥ ብቻ ሊያልቅ የሚችለው ሰንጋ እኮ ኢሳያስ ምልህ እንደው መቶ ሁለት መቶ አይሆንም እንደ ወይስ ከዛ በላይ ያ ይሄን ጭጭ አድርገን ውርለት ምንድን ነው የሚባለው? ስጋ ሜንጦ ባዶ ሜንጦ ብቻ ልተህ ትችላለህ። ይሄ እኮ በገንዘብ ደረጃም ስትመነዝረው ብዙ ብዙ ሚሊዮን ብሮች ነው። አለ ደግሞ ወንድም ሴትም አይለይም። ወይዛዝርትና መኳንንት አሉ ይሄ ወይን በጣም ይጠጣል። ስጋ ቤት እና የባህላችን አካል ስለሆነ ነው ያነሳሁት። እና እና እንዲህ አይነት ጀማ ውስጥ ሶስት ቲሸርት የለበሱ የመነጸሩና ቀለል ብለው የሚታዩ ቢሊዮነሮች የአዲስ አበባ ነዋሪ በሙሉ የባለኮንዶሚኒየም ቤት ሊያደርግ የሚያስችል የጋራ ሀብት ያላቸው ባለጸጎች ሲመጡ ደስ ይላል አይልም? በጣም እንጂ ግን ዓለም አሁን ለምሳሌ እንደው አንድ ሆቴል ውስጥ ቆመህ ቤት ውስጥ ያሉትን ሰዎች በሙሉ ጋብዣችኋለሁ ብሎ መናገር የሚሰጠው ሜንታል ሳቲስፋክሽን አለ። እንደው እስኪ ብትገልጸው ማለት ምን እንደሚሰጠው እርካታ።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 እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 948 8669 ላይ አሊያም በ0998 948 8684 ላይ ይደውሉ። ሆቴሎች ውስጥ አፎርድ የሚያደርጉ ሰዎች ባይሆን እመርጣለሁ። እነሱ ኦልሬዲ እነዚህ የሚችሉ ሰዎች ናቸው። ሸራተን ምሳ ሲበላ ያገኘውን ሰው ብትከፍልለት ብዙ አያስገርምም ነገር ግን ይሄ ጀማው ያለበት ለምሳሌ የገበያ ቦታ ገብተዋል ሀገሬው ሽንኩርት በርበሬ ቲማቲም የሚገዛበት ጤፍ በጆንያ በማዳበሪያ ምናምን በሚልበት አይነት ቦታ ላይ መተህ ጠቅላላ ያዘውን ሂሳቡን አምጡ ብለህ አስቤዛውን ብትከፍል ምን ማለት መሰለህ ያስደስታሉ ይናል ያልከኝ የደስታዎች ሁሉ ደስታ ነው የሚሰማ። በዚህ ዓለም ላይ ሙሉ በኩልሄ ጥልል ኩልል ያለ ፍጹማዊ ደስታ የእግዚአብሔር ብቻ መስጠት በትንሽ በትንሹ እግዚአብሔርነትን መኖር ማለት ነው። አይደለም ከፍ ያለ ብረው ኢሳያስ መቶ ብር መቶ ብር ለአንድ ወንድምህ ልታቀው ኮሚኒኬ ልታደርገው ስላል፣ እኛማ በአደባባይ የሚታይ ነው። አለም በሚለምኑ የሚዘከሩ ልጅ ስንት ተመጽዋች ወገኖቻችን እናያለን አይደል? ከዛ ባለፈ በየቤትህ፣ በመኖሪያ አካባቢ፣ በሰፈሮች ውስጥ አንተ ያላወቅከው ዞር ብለህ ያላየኸው በሁለትና በሶስት ብር ጦት ቋፍ ላይ የህይወት ቋፍ ላይ ያሉ ብዙ ሰዎች አሉ። አየን አንተ ምን ሆነሀል ወንድሜ፣ ምን ሆነሻል? ምን ያስብለው ያን ከፈልክ ማለት አየ እነት ሁሉም ሰው ለእግዚአብሔር ነው አለ እንደሚያመለክተው አለ እግዚአብሔር፣ አንድ ነገር አንድ አምላኬ አትተወኝ፣ አረባክ ተቸገር፣ ተቸገር ሁሌ ነው የምትለው ያ ያለም መጨረሻ ነው ለዛ ሰው። አንተ መተህ ያንን ከፈልክ ማለት እዛ ሰውዬ ውስጥ የምትፈጥረውን ደስታ፣ እፎይታ፣ ግልግል፣ ተስፋ፣ እርካታ በቃላት ማስቀመጥ አይቻልም። ሲምፕሊ ለእግዚአብሔር እያቀረበ ያለውን ጥያቄ ነው የመለስክለት። አየህ፣ በትንሽ በትንሹ በተቃቅ ነው እግዚአብሔርነትን ማጣጣም ማለት ነው። እና መስጠትን የሚያክል ደስታ የሚሰጥ ነገር የለም። እና ስለዚህ ነው አይደለም ካለህ ከሌለህም በሌለ ያለችን መስጠትና መካፈል ሁልጊዜ የሚመከረው፣ መስጠት የደስታዎች ሁሉ ራስ ነው። ኢሳያስ አለም፣ በዚህ መልኩ መስጠትን ስለገለጽከው በጣም አመሰግናለሁ። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሆንልህ አለም። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና